እነሆ የመረጃ ሰዓታችን ተጀምሯል። ክቡራትና ክቡራን ተመልካቾቻችን ለሁትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የዛሬ ለተ ማክሰኞ ጥቅምት 11 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረሰን ቆይታ እናደርጋለን። መረጃዎችን ወደ እናንተ በማድረስ ጊዜ እንዱ ላይ የካሜራ ባለሙያዎቻችን ቢቂላ ተስፋዬ፣ ጋሻው ዳኛውና እንደዚሁ የዮናስ ወልዳዋሪያ ከኛ ጋራ ቆይታ የሚያደርጉ ይሆናል። እናንተም እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ኑ። ክብራስና ክብራም ተመልካቾቻችን ከሀገር ቤት ስፖርት ሳቢ መረጃችን እንጀምራለን። የቴኳንዶ ስፖርትን ቀዳሚ እናደርጋለን። የአዲስ አበባ ከተማ ግሎባል ቴኳንዶ አሶሴሽን በሀገረ ቱርክ በተደረገ ዓለም አቀፍ የውድድር መድረክ ላይ አራት የወርቅ እንደዚሁም ሁለት የብር ሜዳሊያ በማስገኘት በውድድር መድረኩ ላይ ሶስተኛ ደረጃን ይዞ አጠናቋል። ትልልቅ ሀገራቶች በተለይ የግሎባል ቴኳንዶ ስፖርት በተስፋፋበት ሀገራቶች ላይ እንደዚሁ የተለያዩ የዓለማችን ሀገራቶች የተሳተፉበት የውድድር መድረክ ነበረ ባለፈው አመት እንደምናስታውሰው የአዲስ አበባ ግሎባል ቴኳንዶ አሶሲሽን እንደዚሁ በዚህ የውድድር መድረክ ላይ ተሳትፎ የተለያዩ የወርቅ፣ የብር፣ የነሐስ ሜዳሊያዎችን ማስመዝገባቸው የሚታወስ ነው እና በርካታ ሀገራቶች በተሳተፉበት በዚህ የውድድር መድረክ ላይ የተሳተፉት እንግዲህ የኢትዮጵያን ስፖርተኞች ሳቦም ኢንተርናሽናል ኢንስትራክተር ሳቦም መሀመድ መኪ እንደዚሁም ደግሞ ሳቦም ጀማል ንጉስ ናቸው። በዚህ የውድድር መድረክ ላይ በተለያዩ ዘርፎች የተሳተፉት ማለት ነው። እያንዳንዳቸው ሁለት ሁለት የወርቅ ሜዳሊያ እንደዚሁም ደግሞ ተጨማሪ አንዳንድ የብር ሜዳሊያ ማስገኘት ችለዋል ማለት ነው። በጥቅሉ አራት የወርቅ ሜዳሊያ እንደዚሁ ሁለት የብር ሜዳሊያ ነው ያስገኙት በውድድር መድረኩ ላይ ማለት ነው። ሳቦም መሀመድ መኪ በፓተርንና በፋይት ሁለት የወርቅ ሜዳሊያ እንደዚሁም ደግሞ በተጨማሪነት በሰበራ አንድ የብር ሜዳሊያ ለሀገሩ ማስገኘት ችሏል። በሌላ በኩል እንደዚሁ ሳቦም ጀማል ንጉስ በተመሳሳይ በፓተርንና በፋይት እንደዚሁም ደግሞ በፓተርን እና በፋይት ሁለት የወርቅ ሜዳሊያ በተጨማሪ ደግሞ በሰበራ አንድ የብር ሜዳሊያ እንደዚሁ ማስገኘት ችለዋል ማለት ነውና በውድድር መድረኩ ላይ ቀደም ሲል እንደገለጽኩላችሁ ትልልቅ ሀገራቶች የግሎባል ቴኳንዶ ስፖርት የተስፋፋባቸው ይሄ ጥበብ በጣም ሰርጾ የገባባቸው ሀገራቶች የተሳተፉበት ነው። ትልልቅ ሀገራቶች እንደ ኖርዝ ሳብሬስ፣ ግሪክ፣ እንደዚሁም ደግሞ ሳውዝ ኮሪያ የመሳሰሉ ጆርጂያ፣ ህንድ፣ አርሜኒያን የመሳሰሉ ሀገራቶች ተሳትፏልና፣ የኢትዮጵያ ሰንደቅ ዓላማ ከነዚህ ሀገራቶች እኩል ከፍ ብሎ እንዲታይ ያደረጉ እነዚህ ወጣት የግሎባል ቴኳንዶ ባለሙያዎች እንግዲህ የነበራቸው ተጋድሎ እጅግ በጣም የሚደነቅ ነው። ከጅምሩ ወደ ባህር ማዶ አምርቶ ውድድሮችን ለማድረግ በጣም ብዙ ውጣ ውረዶች አሉት። ያው ስፖርቱ እንደሚታወቀው እንደ ሌሎች የስፖርት አይነቶች እንዳለመታደል ብዙም እውቅና ብዙም ድጋፍ የሚደረግለት አይደለም፣ ከሚመለከታቸው የሀገራችን ትልልቅ የስፖርት ተቋማት ማለት ነው። እና እነሱ ግን ለሙያቸው ታምነው በዚህ የስፖርት ላይ ደግሞ ሀገራቸውን ለማስጠራት በየጊዜው ጠንክረው እየሰሩ ነው የሚገኙት እና ባለፈውም ዓመት በዚሁ የውድድር መድረክ ላይ ወደ ሌላ ሀገር አምርተው እንደዚሁ የወርቅና የብር ሜዳሊያዎችን ማስገኘታቸውን እናስታውሳለን። ሳቦም እንደዚሁ መሐመድ፣ መኪና ሳቦም ፋሲል፣ ሄኖክ እዚህ የናሁ ስፖርት እንግዳ አርገናቸው ነበር። ባለፈው አመት እንደምናስታውሰው የተለያዩ የወርቅ የብርና የናስ ሜዳሊያዎችን አስገኝተው ከፍ ባለ ውጤት ነበር የሀገራቸውን ስም ማስጠራት የቻሉት ማለት ነው እና እንግዲህ ይህንን ተልእኮ በሚገባ ፈጽመው በዓለም የውድድር መድረክ ላይ የኢትዮጵያን ባንዲራ ከፍ አድርገው መምጣት የቻሉት እነዚህ ስፖርተኞች ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። እንደዚሁ የአዲስ አበባ ከተማ የግሎባል ቴኳንዶ አሶሲሽን አጠቃላይ የስራ አስፈጻሚዎች፣ እንደዚሁም ደግሞ ለስፖርቱ ፍቅር ያላቸውና የስፖርተኞቹ ቤተሰቦች ተገኝተው አቀባበል አድርገውላቸዋል። የስፖርቱ አመራሮችም እንደተገኙ ያገኘነው መረጃ ያመለክታል ማለት ነው። የጽህፈት ቤቱ ኃላፊ የአዲስ አበባ ከተማ የግሎባል ቴኳንዶ አሶሲሽን የጽህፈት ቤት አላፊ አቶ ሳህለ ሚካኤል ብሩ ተገኝተው ነበረ። በዚህ አቀባበል ላይ ማለት ነው ስፖርተኞቹን በሚቀበሉበት ሰዓት ላይ ተገኝተው እንግዲህ የተለያዩ ሀሳቦችን ሰንዝረዋል። በተለይ ውድድሩ ያለው አስተዋጽኦ ለአዲስ መጪ በስፖርቱ ላይ ለተሰማሩ ወጣቶች ማለት ነው እና በብዙ ትግል ውስጥ በአለም አቀፍ የውድድር መድረክ እነዚህ ወጣቶች እንደዚህ ውድድራቸውን አድርገው የሀገራቸውን ሰንደቅ ዓላማ ከፍ አድርገው መምጣታቸው የበለጠ ስፖርቱ ደግሞ በሀገር ቤት ትኩረት እንዲሰጠው እና ተተኪ ስፖርተኞች እንዲፈሩ ትልቅ አበርክቶ እንዳለው ነው የገለጹት ማለት ነው። በቀጣይም መሰል የውድድር መድረኮች ላይ በመካፈል የሀገራቸውን ሰንደቅ ዓላማ ከፍ ለማድረግ ስለ መዘጋጀታቸው ስፖርተኞቹ ተናግረዋል። እንግዲህ በተለይ ሳቦ መሐመድ መኪ የግሎባል ቴኳንዶ ስፖርት ወይም ይህ ጥበብ በሀገሪቱ ውስጥ እንዲስፋፋ ትልቅ አስተዋጽኦ ትልቅ አበርክቶ እያበረከተ ነው የሚገኘው። ይህ ኢንተርናሽናል ኢንስትራክተር ሳቦ መሐመድ መኪ ማለት ነው በአዲስ አበባ አሶሲሽን ደረጃ እንግዲህ የበለጠ እየሰራ ነው የሚገኘው ወጣቶችን ለማፍራት የራሱን ስፖርት ቤት ከፍቶ ደግሞ ተማሪዎችን በእውቀት በባህሪ እያነጸ እና ለሀገር የሚበቁ ስፖርተኞችን ተተኪ ስፖርተኞችን እያፈራ ነው የሚገኘው እና በቀጣይም እንግዲህ መሰል የውድድር መድረኮች ላይ ተማሪዎቹ እና እሱ እንደሚሳተፉ ገልጿል ማለት ነው በስፖርቱ ግን የሚሰጠው ድጋፍ በጣም አናሳ ነው እና ይህ ደግሞ ሀገርን አስጠርተው ሲመጡ ደግሞ እኛም እንደ ሚዲያ የሚመለከታቸው አካላት ደግሞ ተገቢውን ክብር እና እውቅና መስጠት አለባቸው የሚሉ ሀሳቦችን መሰንዘር እንፈልጋለን ማለት ነው። በቀጣይ ወደ ሀገር አቀፍ ወይም ደግሞ እንደ ኢትዮጵያ ፌዴሬሽን ለማድረግ ይህንን የግሎባል ቴኳንዶ ስፖርትን ለማስፋፋት በአዲስ አበባ የተጀመረውን በሌሎች በክልል ከተሞችም በመላው ሀገሪቱ ለማስፋፋት ይህንን ስፖርትና ውጤታማ ለማድረግ እንደዚሁ ቅዳቅደው ፕሮሰስ ላይ እንዳሉ እየሰማን ነው የምንገኘው። እንግዲህ የሚመለከታቸው አካላት ደግሞ እነዚህን ስፖርተኞች ጥረት ባለም አቀፍ የውድድር መድረኮች ላይ እየሰሩ ያሉትን አስተዋጽኦ እንግዲህ በመመልከት ተገቢውን መልስ ይሰጧቸዋል ብለን እናስባለን። እንግዲህ ከወዲሁ ደግሞ በአጠቃላይ ለአዲስ አበባ ከተማ ግሎባል ቴኳንዶ አሶሲሽን ለተመዘገበው ድል እንደ ሀገር ላስመዘገባችሁት ውጤት እንደ ናሁ ስፖርት ትልቅ ክብር አለን። እንኳን ደስ አላችሁ ማለት እንፈልጋለን። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ እንደዚሁ የኢትዮጵያ መድን እግር ኳስ ክለብን የተመለከተ መረጃ አለ። የኢትዮጵያ መድን እግር ኳስ ክለብ የ2017 ዓ ም የኢትዮጵያ ፕሪሚየር ሊግ ሻምፒዮና መሆኑ የሚታወስ ነው እና ይህንን ተከትሎ ደግሞ በካፍ ቻምፒየንስ ሊግ የውድድር መድረክ ላይ የመጀመሪያውን ውድድር አድርጓል። የደርሶ መልስ ጨዋታውን አድርጎ እንግዲህ ወደ ቀጣዩ ዙር ማለፉ የሚታወስ ነው እና በቀጣይ እንግዲህ ከቀናቶች በኋላ ጨዋታውን ያደርጋል። ከግብፁ ክለብ ፒራሚድስ ጋር የሚያደርገው ጨዋታ አለ። ይህንን ጨዋታ ለማድረግ ያው ኦሜንዳ ዌ ስለሆነ ጨዋታው የደርሶ መልስ ጨዋታ ነው እና በሜዳው የሚያደርገውን ጨዋታ ለማከናወን የሚረዳውን ስቴዲየም አስመዝግቦ ነበር፣ የአበበ ቢቂላ ስቴዲየም እና የድሬዷ ከተማ የድሬዷ ኢንተርናሽናል ስቴዲየምን አስመዝግቦ ነበር፣ ኢትዮጵያ መድን እግር ኳስ ክለብ ማለት ነው። ነገር ግን ከካፍ የመጡ ሰዎች ይህንን ሜዳ በተመለከተ ግምገማ አድርገው ነበረ እና ውድቅ አድርገውታል። በጣም በአነስተኛ ደረጃ የካፍ መስፈርትን የማያሟላ ስቴዲየም ነው በማለት የአዲስ አበባ ስቴዲየምም ይሁን የአበበ ቢቂላ ስቴዲየም እንደዚሁም ደግሞ የባህር ዳር ኢንተርናሽናል ስቴዲየም የካፍ በጣም አነስተኛ የሚባለውን ሚኒማ ስታንዳርድ ማሟላት እንዳልቻለ እንግዲህ እየተገለጸ ነው የሚገኘው። በቅርቡ እየተመለከት እንገኛለን የአዲስ አበባ ስቴዲየም የኢትዮጵያ ፕሪሚየር ሊግን እያስተናገደ ነው የሚገኘው እና ብዙ ነጠብጣብ ብዙ ጉድጓድ ቀበሮ የማሰው ነው የሚመስለው፣ እንግዲህ እንደምትመለከቱት ማለት ነው። የአዲስ አበባ ስቴዲየም በርካታ ሚሊዮን ገንዘቦች ፈሰውበት ነው ለእድሳት ተብሎ ከአራት ዓመት በላይ ጊዜ ገደብ ወስዶ ስቴዲየም ተዘግቶ እድሳት ከተደረገለት በኋላ እንግዲህ አሁን ያለበትን ሁኔታ እንደምትመለከቱት ነው። አንድ አመት አይደለም ስድስት ወር እንኳን አገልግሎት መስጠት አልቻልም። እና ለዚህ ተጠያቂ የሚሆነው ማን ነው? እንግዲህ በጣም አስቸጋሪ ነገር ነው። ስፖርቱ ላይ እየተመዘበሩ ያሉ ነገሮችን እየተመለከትን ነው የምንገኘው። እና እንግዲህ የሚመለከታቸው አካላቶች ምን ይላሉ? እስኪ መሰረተ ልማትን በተመለከተ ብዙ ሚሊየን ገንዘቦች ፈሶባቸው እዚህ ግባ የማይባል አገልግሎት ሳይሰጡ እየቀሩ የምንመለከታቸውን ሜዳዎች ኃላፊነት ለምን አይነትስ ሕንፃ ተቋራጭ ነው እየተሰጠ የሚገኘው? ይህንን በኃላፊነትስ የሚያስተዳድረው ማን ነው? ና ይህ እነዚህ ጉዳዮች መነሳት ያለባቸው ይመስለኛል። ግን የኢትዮጵያ መድን እግር ኳስ ክለብ በቀጣይ እንግዲህ ወሳኝ ጨዋታ ነው ያለበት ከግብፁ ክለብ ጋራ። ነገር ግን ይህን ጨዋታ ለማድረግ ደግሞ ልክ እንደ ኢትዮጵያ ብሔራዊ ቡድን ሁሉ ወደ ስደት ያምራል ማለት ነው። በሩዋንዳ ኪጋሊ ጨዋታው እንደሚያደርግ ነው እየተነገረ የሚገኘው የመልሱን ጨዋታ ደግሞ በግብፅ ነው። ይሄ ደግሞ ለግብፁ ክለብ ትልቅ አድቫንቴጅ ሊሆነው እንደሚችል እንግዲህ መረጃዎች እያሳዩ ነው የሚገኙት፣ ማለት ነው። ስለዚህ በቀጣይ ምናልባት ሉሲዎቹም 180 ደቂቃ ነው የሚቀራቸው በአፍሪካ ዋንጫ የውድድር መድረክ ላይ ለመሳተፍ ማለት ነው። የአበበ ቢቂላ ስቴዲየምን እንደሚጠቀሙበት ነበር ከዚህ ቀደም እንግዲህ በወጣ መረጃ ወይም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ያስመዘገበው ማለት ነው። ነገር ግን በተመሳሳይ አሁን የካፍ አነስተኛውን መስፈርት ማሟላት ስላቃተው ይህም የመልስ ጨዋታ ምናልባት በባህር ማዶ ሊሆን የሚችልበት እድል እንዳለ ነው እየተገለጸ የሚገኘው ማለት ነው። ከቀናቶች በኋላ የኢትዮጵያ ሴት ብሔራዊ ቡድን ከታንዛኒያ ብሔራዊ ቡድን ጋር ጨዋታውን ያደርጋል። የመልሱን ጨዋታ በስቴዲየም በደጋፊ ፊት ቢያደርግ የተሻለ ወደ አፍሪካ ዋንጫው የውድድር መድረክ ለማለፍ ትልቅ እድል ይከፍትለታል ተብሎ ይገመታል። ነገር ግን ይህንን ለማድረግ የሚያስችለው ሁኔታ ላይ አይደለም የሚገኘው። በጎረቤት ሀገር ሊካሄድ የሚችልበት እድል እንዳለ እየተገለጸ ነው የሚገኘውና ስፖርታችን ወዴት እያመራ ነው የሚገኘው? መሰረተ ልማት ውጤት የለም መሰረተ ልማት የለም፣ ገንዘቡ ግን እንደ ጉድ ይረጫል ማለት ነው። እና ይህንን እንግዲህ ሀሳብ ልሰጡበት ትችላላችሁ ክብራትና ክብራን ተመልካቾቻችን። በእርግጥ የኢትዮጵያ ስፖርት ለውጥ ያመጣል ማለት በጣም መድከም ነው። በብዙ ሁኔታዎች ብዙ አድካሚ ነገሮችን እየተመለከትን ነው የምንገኘው ማለት ነው። ምንም ለውጥ እያየን አይደለም የምንገኘው። እንግዲህ የሚመለከታቸው አካላቶች ደግሞ በቀጣይ እ እንጠይቃለን ወደ ሌላ መረጃችን ስናልፍ የቦክስ ስፖርትን ነው የምናገኘው። የዞን ሶስት የአፍሪካ የቦክስ ሻምፒዮና በሀገረ ኬንያ አስተናጋጅነት እየተከናወነ ነው የሚገኘው። ኢትዮጵያ እንግዲህ በስድስት አትሌቶች ተወክላ ውድድሯን እያከናወነች ትገኛለች። አራት ወንድ ስፖርተኞች እንደዚሁም ደግሞ ሁለት ሴት ስፖርተኞች ከሁለት አሰልጣኞቻቸው ጋር አንድ ቡድን መሪ ወደ ውድድሩ ወደሚደረግበት ወደ ኬንያ ማምራታቸው የሚታወስ ነው። ውድድሩ ተጀምሯል። የማጣሪያ ጨዋታዎች እየተከናወኑ ነው የሚገኙት። እንግዲህ ምሽት ላይ የሰማነው ጥሩ ዜና አለ። በሴቶች እንደዚሁ ከድሬዳዋ ከተማ የተገኘችው ሮማን አሰፋ ተጋጣሚዋን የኬንያን ቡጥኛ በማሸነፍ ወደ ቀጣዩ ዙር ማለፏ ተረጋግጧል። ሌሊት ላይ ግን የተደረጉ ውድድሮች ነበሩ፣ እንደዚሁ ኢትዮጵያኖች የተካፈሉባቸው በተለይ በ55 ኪሎ ግራም እና በ63.5 ኪሎ ግራም የተሳተፉባቸውን ውድድር እንደተረቱ ነው መረጃዎች የሚያሳዩት ማለት ነው። ከስፍራው ያገኘ ነው መረጃ እንደሚያመለክተው እንደዚህ አይነት ውጤቶች ተመዝግበዋል። እንግዲህ በቀጣይ ደግሞ በሚቀርቧቸው ውድድሮች ላይ የኢትዮጵያን ቡጢኞች ውጤታማ ሆነው ይመለሳሉ የሚል ግምታለን። መልካምኞታችንንም እንገልጻለን። ከውድድሩ ጋር በተያያዘ ሌሎች መረጃዎች ሲኖሩ ደግሞ ወደ እናንተ የምናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርት ቢ መረጃዎቻችን ይሄንን ይመስሉ ነበረ በቀጣይ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። እንመለሳለን፣ አብራችሁ ነው። እነሆ የምስራች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 ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዕለተ ማክሰኞ ጥቅምት 11 2018 ዓመተ ምህረት የተለያዩ ስፖርታዊ መረጃዎችን ወደናንተ እያደረስን እንገኛለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደናንተ አደርሰናል ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደናንተ እያደረስን የምንዘልቅ ነው የሚሆነው። አሁኑም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ሆኑ። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ስናልፍ የመጀመሪያው መረጃችን የሚሆነው የተናፋቂው የአውሮፓ ቻምፒየንስ ሊግ የውድድር መድረክን ይመለከታል የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025/26 የውድድር ዘመን የሊግ ፌስ የሶስተኛ ምድብ ጨዋታዎች እንደዚሁ ከዛሬ ምሽት ጀምረው በአውሮፓ የተለያዩ ከተማ ስቴዲየሞች የሚከናወኑ ነው የሚሆነው ምሽት 2 45 ላይ በኩል ተመሳሳይ ጊዜ ሁለት ጨዋታዎች ይደረጋሉ ካራይት ከፓፎስ ምሽት 2 45 ላይ የሚደረግ ጨዋታ ነው ሌላኛው ደግሞ ጨዋታ የስፔኑ ክለብ የካታሎናው ክለብ ባርሴሎና በሜዳው የግሪኩን ክለብ ኦሎምፒያኮስን የሚያስተናግድበትም ጨዋታ ይጠበቃል። ባርሴሎና እንግዲህ በአንድ ጨዋታ ተሸንፏል። የመጀመሪያውን ጨዋታ እንደምናስታውሰው በፒኤስጂ የተሸነፈበትን አጋጣሚ ማስታወስ ይቻላል። ሶስት ነጥቦች አሉት። አስራ ስድስተኛ ደረጃ ላይ ነው የሚገኘው። ዛሬ እንግዲህ ወሳኝ ወሳኝ የሚባሉ የቡድኑ ተጫዋቾች በጉዳት ምክንያት እንደማይኖሩ እየተገለጸ ነው የሚገኘው። እንደነ ራፊኒያ ፔድሪን የመሳሰሉ የሮበርት ሎቫንዶስኪም ጉዳይ አጠራጣሪ ስለመሆኑ እየተገለጸ ነው የሚገኘው እና ከተጋጣሚ ኦሎምፒያኮስ የቡድን ሁኔታ አንጻር ምናልባት ጨዋታውን በሜዳው ስለሚያደርግ ስድስተኛ ነጥቡን ሊያስመዘግብ እንደሚችል እየተገለጸ ነው የሚገኘው። ኦሎምፒያኮስ ከዚህ ቀደም እንግዲህ በአርሰናል በኤምሬትስ በተደረገ ጨዋታ ሁለት ለባዶ በሆነ ውጤት መሸነፉ የሚታወስ ነው። ተከታታይ ሽንፈት እንዳያስመዘግብ እንግዲህ በዛሬውም ጨዋታ ላይ ከባድ ፍልሚያ ከባርሰሎና ጋር ሊያደርግ እንደሚችል መረጃዎች ይጠቁማሉ ማለት ነው። ሌላኛው እንግዲህ ምሽት አራት ሰዓት ላይ ከሚደረጉ ጨዋታዎች መካከል ደግሞ ሴንት ዩኒየን ከጣሊያኑ ክለብ ኢንተር ሚላን ጋር ጨዋታውን ያደርጋል። ኢንተር ሚላን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በጥሩ ትራክ ላይ ከሚገኙ ክለቦች መካከል አንደኛው ነው። ስድስት ነጥቦች አሉት፣ ሁለቱንም ጨዋታ በማሸነፍ ማለት ነው። የአምና የመድረኩ የፍጻሜ ተፋላሚ እንደነበረ በፍጻሜው ጨዋታ በፔስ እያም ስለ ባዶ በሆነ ውጤት መረታቱ እናስታውሳለን፣ እና ዘንድሮ እንግዲህ ወደ ተሻለ ወደ አምናው አይነት አካሄድ ለመጓዝ ከወዲሁ ጥሩ ትራክ ላይ ነው የሚገኘው። ዘጠነኛ ነጥቡን ለማስመዝገብ ከሜዳ ውጪ ጨዋታውን ለማድረግ ያቀናል ማለት ነው። ምሽት አራት ሰዓት ላይ ጨዋታ ይደረጋል። ሌላኛው በሆላንዱ ክለብ ፔስ በጣሊያኑ ክለብ ናፖሊ የሚደረገውም ጨዋታ እንደዚሁ ትልቅ ትኩረትን ስቧል ማለት ነው። ሌቨርኩሰን በሜዳው እንደዚሁ ሻምፒዮናውን ክለብ ፒኤስጂን የሚያስተናግድበትም ጨዋታ ይጠበቃል። ፒኤስጂ በጣም ጠንካራ ጉዞውን በማድረግ ላይ ነው የሚገኘው። በእርግጥ አሁን በፍሬንች ሊጓን የመሪነቱን መንበር ለኦሎምፒክ ደማርሴ ማስረከቡ የሚታወስ ነው። አሁን ወደ አሸናፊነት ለመምጣት ደግሞ ጨዋታቸውን ያደርጋሉ። በሳምንቱ መጨረሻ ቀናት በሊጉ እንደዚሁ በአቻ ውጤት ጨዋታቸውን ማጠናቀቃቸው የሚታወስ ነው። ሌላኛው የሳምንቱ ወይም ደግሞ ዛሬ ምሽት ከሚደረጉ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል የእንግሊዙ ክለብ አርሰናል በሜዳው ኤምሬት የስፔኑን ክለብ አትሌቲኮ ማድሪድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ለመጀመሪያ ጊዜ ነው በዚህ የውድድር መድረክ ሁለቱ ቡድኖች የሚገናኙት። በእርግጥ ዩኤፋ ወይም ደግሞ የአውሮፓ እግር ኳስ ማህበር በበላይነት ከሚዘውራቸው ጨዋታዎች መካከል አንዱ በሆነው በኢሮፓ ሊግ የውድድር መድረክ ከዚህ ቀደም ተገናኝተው እንደነበረ በግማሽ ፍጻሜ የሚታወስ ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ግን እስካሁን ድረስ ተገናኝተው አያውቁም እና ሁለቱ ቡድኖች በዚህ የውድድር መድረክ ላይ ለመጀመሪያ ጊዜ በሚገናኙበት ፍጥጫ በኤምሬትስ ስቴዲየም እንግዲህ አርሰናል ተከታታይ ሶስተኛ ድሉን ለማስመዝገብ በአውሮፓ ቻምፒየንስ ሊግ ብቻ ማለት ነው። እንደዚሁም አትሌቲኮ ማድሪድ ደግሞ በሊቨርፑል መሸነፉ ይታወሳል። አይንትራ ፍራንክፈርትን ደግሞ አሸንፎ ነጥብ አለው እና ነጥቡን ወደ ስድስት ከፍ ለማድረግ በተለይ በመጀመሪያው የሊግ ፌስ ደግሞ ስምንተኛ ደረጃን ድረስ ይዞ በማጠናቀቅ ያለ ፕሌይኦፍ በቀጥታ ወደ ጥሎ ማለፍ 16ቱ ለመቀላቀል በሚደረገው ሂደት ላይ የራሱን ጠንካራ ጉዞ ለማድረግ ዛሬ ከባድ ፍልሚያ ያደርጋል እየተባለ ነው የሚገኘው። አርሰናልም እንደዚሁ አሸናፊነቱን ለማስቀጠል በተለይ በሊጉ ላይ መሪ መሆኑ ይታወቃል እና ጥሩ እንቅስቃሴ በማድረግ ላይ ነው የሚገኘው። ስለዚህ በቻምፒየንስ ሊጉም በተመሳሳይ ሁኔታ የጀመረውን ጥሩ ጉዞ ለማጠናከር በምሽቱ ጨዋታ ላይ ከባድ ፍልሚያ ሊያደርግ እንደሚችል እየተገለጸ ነው የሚገኘው። ከጨዋታው ጋር ተያይዞ እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። አሁን በርካታ ጋዜጦች እያስነበቡት እንዳለው መረጃ መሰረት ከሆነ የአትሌቲኮ ማድሪድ የእግር ኳስ ልዑክ ቡድን እንግዲህ ወደ ኤሚሬትስ ከመጡ በኋላ ሰውነታችንን መታጠቢያ ውሃ አጣን የሚል ስሞታ እያቀረቡ ነው የሚገኙት በአርሰናል ሰዎች ላይ ማለት ነው እና እዛ ያለው ፋሲሊቲ በጣም ደካማ እንደሆነ እየገለጹ ነው የሚገኙት። እንዲያውም አንታጠብም በቃ ጨዋታውን ልምምድ አድርገ ነው እንደው የምንታጠበው የሚልም አቋም እንደያዙ እየተገለጸ ነው የሚገኙት ማለት ነው እና ሳይታጠቡ ገብተው ውጤቱ ምን ሊሆን ይችላል? ታጥበው ይሻል ነበረ የሚለው ነገር እንግዲህ ከጨዋታው በኋላ በጨዋታው ላይ የሚኖረውን ተጽዕኖ የምንመለከት ነው የሚሆነው ማለት ነው እና ቅሬታቸውን ግን ከወዲሁ እያቀረቡ ነው የሚገኙት ማለት ነው። ሙቅ ውሃ የለም በሚል ነው እንግዲህ መረጃዎቹ እንደሚጠቁሙት ከሆነ ሰውነታቸውን ያልታጠቡት ተብሏል ማለት ነው እና ከዚህ ጋር በተያያዘ እስካሁን ድረስ በሁለቱም ክለቦች በኩል የሚወጡ መረጃዎች አልተሰሙም። ነገር ግን ጋዜጦች ደግሞ ይህንን ጉዳይ እያራገቡት ነው የሚገኘው። የአትሌቲኮ ማድሪድ አጠቃላይ ልዑክ ቡድን ደስተኞች ስላለመሆናቸው፣ በኤምሬትስ ያለው አቀባበልና ፋሲሊቲ ብዙም እንዳላስደሰታቸው እየገለጹ ነው የሚገኙት ማለት ነው እና እነዚህን ጉዳዮች ተመልክተናል። ከጨዋታው አስቀድሞ ግን ሁለቱ ቡድን አሰልጣኞች እንደዚሁ ጨዋታውን የተመለከቱ አስተያየቶች እንደዚሁ ሰጥተዋል፣ በፕሬስ ኮንፈረንስ ወቅት ማለት ነው። የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ አርሰናል አሁን ከዓለማችን ላይ ከሚገኙት በጣም ጠንካራ ቡድኖች ብዙ ጠንካራ ጠንካራ ተጫዋቾችን ስብስብ የያዘ ነው በቡድኑ ውስጥ የሚል አስተያየት ሰጥቷል። አሰልጣኝ ሚካኤል አርቴታ በቡድኑ ያለው መሻሻልን ከተመለከትን ከአርቴታ በኋላ ጠንካራውን አርሰናል እየተመለከትን እንገኛለን እና ለዚህ በጣም የከበረ ምስክርነት አለኝ። ነገር ግን ደግሞ ዛሬ ከስፔን ተነስተን ወደ እንግሊዝ ስንመጣ አንድ ወሳኝ ሚሽን ይዘን ነው እና ጨዋታውን አሸንፈን ሙሉ ሶስት ነጥብ ይዘን ለመመለስ ነው ፍላጎታችን የሚል አስተያየት ሰጥቷል። እና እንግዲህ በስፔን ላሊጋ ሚሆን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በጣም ደካማውን አትሌቲኮ ማድሪድ ነው በዘንድሮ አመት እየተመለከትን የምንገኘው እና ከዚህ ጋር ተያይዞ ዛሬ ምናልባት አርሰናል ሊያሸንፍ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው በጨዋታው እንቅስቃሴ። ነገር ግን ደግሞ አትሌቲኮ ማድሪድ ደግሞ ለማሸነፍ እንደመጣ ነው አሰልጣኝ ዲያጎ ሲሞን እየገለጹ የሚገኙት ማለት ነው። ከጨዋታው ጋር በተያያዘ ያው አንበሎች ማስተያየት ይሰጣሉ እና አልቫሬዝ የቀድሞ የማንቸስተር ሲቲ የፊት መስመር አጥቂ አርጀንቲናዊው ጁሊያን አልቫሬዝ ጨዋታውን እንደምናሸንፍ ሙሉ ተስፋ አለኝ፣ ለዚህ ደግሞ ስብስቡ በጣም ዝግጁ ነው የሚል አስተያየት ሰጥቷል። እና ይህንን አላማ አንግበን ነው ዛሬ ወደ ኤምሬትስ የመጣ ነው የሚል አስተያየት ሰጥቷል። የአርሰናል የአሁኑ ብዙ ለውጦችን እንዳመጣ እየተገለጸለት የሚገኘው እንግዲህ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ የቀድሞ ክለባቸውን የሚገጥሙት በዛሬው እንቅስቃሴ ማለት ነው። ከዚህ ቀደም ዘለግ ያሉ አመታቶች በአትሌቲኮ ማድሪድ ቤት ቆይታ አድርገዋል እና ትልቅ ተጫዋቾች በተለይ የአትሌቲኮ ማድሪድ ስፔኖቹ ታላላቅ ክለቦች ከሪያል ማድሪድ እና ከባርሰሎና ጋር እየተፎካከረ ብዙ ጊዜ ዋንጫ እስከ ማንሳት ድረስ የደረሰበት ስብስብ እንዲጠናከር እና የበኩላቸውን አስተዋጽኦ በስፖርቲንግ ዳይሬክተር አማካኝነት ሲሰሩ የነበሩት አንድሪያ ቤርታ ብዙ ሲወደሱ ነበርና ያ መልካምና ጠንካራ ስራቸው ነው በአርሰናል ሰዎች ታምኖባቸው የስፖርቲንግ ዳይሬክተር ሆነው የመጡት ከሄዱ ጋስፐር በኋላ ማለት ነው። እና ዛሬ የቀድሞ ክለባቸውን ነው የሚገጥሙት። እሳቸው ሜዳ ላይ ባሉት ጉዳዮች ያናህል ልዩነት ይፈጥራሉ ባይባልም፣ ነገር ግን ተጫዋቾችን በማቅረብ የውል ኮንትራታቸውን እንዲያራዝሙ፣ በአጠቃላይ ከተጫዋቾች ጋር ባለው ግንኙነት ግን ለክለቡ እያበረከቱት ያለው አስተዋጽኦ የላቀ እንደሆነ ከዚህ ቀደም አይተውት እንዳልተመለከቱ ብዙ የእግር ኳሱ ደጋፊዎች በተለይ የአርሰናል ደጋፊዎች ብዙ ምስክርነት እየሰጧቸው ነው የሚገኙት እና ለአርሰናል ላሁኑ ጥንካሬ አንደኛው ሰው አን ቤርሳ ተደርገው ነው ከአሰልጣኝ ሚካኤል አርቴታ በመቀጠል ክሬዲት እየተሰጣቸው የሚገኙት እና እኚህ ታላቅ ሰው እንግዲህ የቀድሞ ክለባቸውን ስብስብ ዛሬ ይገጥማሉ ማለት ነው። የእሳቸውም አበርክቶ ብዙ ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው እና ጨዋታውን በተመለከተ የቡድን ዜናዎችን ስንመለከት ፔሮ ኢንካፔ በዛሬው ጨዋታ ላይ ምናልባት ተቀይሮ ሊገባ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። አሰልጣኝ ሚካኤል አርቴታ በፉልሃሙ ጨዋታ ላይ ራሱ ተጫዋቹ ዝግጁ እንደሆነ ሲገልጽ ነበረ። ነገር ግን ደግሞ የበለጠ አስተማማኝና በሙሉ ጤንነቱ ላይ ሆኖ ጨዋታውን እንዲያደርግ ስለፈለግን ነው የዛሬው ጨዋታ እንዲዘለው የፈለግ ነው የሚል አስተያየት ሰጥቶ ነበር። ታሳጉሱ እንደሆነ ከፉልሃም ጋር ጨዋታውን ካከናወኑ በኋላ አሰልጣኝ ሚካኤል አርቴታ በነበረው ከጋዜጠኞች ጋር በነበረው ቆይታ ማለት ነው ና ይህን ሰጥቶ ነበረ። የዛሬ ምሽቱ ጨዋታ ላይ ግን ሊሰለፍ የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ሌላ እንግዲህ ከዚህ በፊት ጉዳት ላይ የነበሩ ተጫዋቾች ወደ ሜዳ የማይመለሱበትም እድል አለ ተብሏል። እንደ ካቨርትስ ኖኒ ማዱኬ ጉዳት ላይ ነው የሚገኘው። ከዛ ባለፈ ደግሞ ሌሎችም እንደ ማርቲኖ ዲጋርድ የመሳሰሉ ተጫዋቾች ያው ጉዳት ላይ ነው የሚገኙት ማለት ነው። አርሰናል ባለው ስብስብ የስኳድ ዴይ ብዙ በጣም ጥልቅ እንደሆነ ይታወቃል በዘንድሮ ዓመት ማለት ነው። እነዚህን አማራጮች ተጠቅሞ እንግዲህ በቀጣይ ምን ያስመለክተናል የሚለው ነገር ይጠበቃል። የዛሬውን ጨዋታ በተመለከተ እንግዲህ ያሉት ነጥቦች ይህንን ነው የሚመስሉት ማለት ነው። ክብሯትና ክብሯን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። የዛሬ የዕለተ ማክሰኞ መሰናዷችን መሰናዶችን ይህንን ይመስል ነበረ። በምሽቱ የስፖርት ዜና ወጃችን ላይ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የተመለከቱ ሰበር መረጃዎችን አካተን ደግሞ ምሽት ላይ ዳግም የምንገናኝ ነው የሚሆነው መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ቆይታ አድርግ ያለው የካሜራ ባለሙያዎቻችን ቢቂላ ተስፋዬ፣ ጋሻው ዳኛው እና የዮናስ ወልዳዋሪያ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።